እናትና አባት የት ነው ያሉት? ነው የነቢያችን ሰለላሁ አለይሂ ወሰለም እናትና አባት ከአህልል ፈትራ ናቸው። አህልል ፈትራ ማለት ማለት ነው ያለፈውንም ነቢይ ያላገኘ ቀጣዩንም ነቢይ ያላገኘ በመካከል ዘመን ላይ በመካከለኛው ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትን ሳይቀን ይጠየቃሉ ከአምላክ ፊት

ነቢይ ስለ ላ ስለም አላገኘም አለ እናታቸውም አሚና እንደዛ ነው። በኢሳንም አላገኘ ነቢ አላገኘችም። የነቢይ ምነት ዘመናቸው ላ አብደላህ የሞተው ነቢነቢ ላ ስለ አባት ነቢያችን ስለ ላ ስለ ከመወለዳቸው በፊት ነው ገና ተረግዘው ሳሉ ማለት ነው። ልክ እንደሆነ ነቢያችን ስለ ላ ስለ እናታቸው አሚና ደግሞ

አንድ ሰው እስላም ሆኖ ተወልዶ አድጎ ክርስቲያን ከሆነ ይገደላል። የሚላለን ይቁራሉ፣ ይገደል የሚላለን እንደዛ አይደለም። ሐዲሱ ለተለያየ ቦታ ላይ ተገልጿል። አንዱ ሐዲስ ሌላኛውን ይፈተዋል። በርትራ አንድ ሐዲስ ላይ ለምሳሌ መን በደለ ዲነሁ ፈቅቱ ብሄሚ፣ ሊያሳያቸው ይችላሉ። ሃይማኖትን የቀየረ ግደሉት የምትለው እሷን ቃል ብቻ ማለት ነው። ይህም ብቻ አይደለም። ረሱል ሰለም በዚህ ጉዳይ የተናገሩት ሌላም ሐዲስ አለ። ሌላኛው ሐዲስ ምን ይላል? አሁን ለምሰ ክርስቲያን ወደ መጽሐፍ ቅዱስ እመጣለሁ ተከታታይ። በሌላኛው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አስመልክተው ሲናገሩ ማለት ነው እና የፊልም ደግሞ ሙስሊሚን እና ብኢሕዳ ሰላሳ ነው አነፍስ ብነፍስ አሰይ ወዛኒ አታሪኩ ልዲኒ አልሙፋርኩ ልልጅማሃ። የአንድ ሙስሊም ሰው ደግሞ በሶስት ምክንያት ካለ በስተቀር ሊፈሰሳ አይገባም። አንደኛ ነፍስን ያጠፋ ሰው ውግድ ላይ ከደል በሚለው ማለት ነው ተለር። ሁለተኛ ደግሞ ምንድን ነው አሰይ ውዛኔ ባለትዳር ሆኖ ዝሙት የሰራ ካሉ በኋላ ከዚያ አታሪኩ ሊዲኒ ያሉ ሃይማኖቱን ለትየታወ ካሉ በኋላ ዝም አሉ። ይህ አንድ ባህሪ አስከትለው ተናገሩ። ስለዚህ ሰው ሃይማኖቱን በመተው ብቻ ቢገድ ጀምሮ ይህን ቃል ብለው ዝም ብሎ ነበር። አልሙፋሪቁ ሊልጀማዓ ብለው ይሄንን ባህሪ ቀጠሉ። ምን ማለት አልሙፋረቁ ልጀማዓ ማለት የሙስሊሞችን ህብረት የተለየ እንደገና መልሶ ሙስሊሞችን ለመዋጋት የሚሰራ ከሆነው ማለት ነው። በነብስ ስ ላ ስለም አንዳንድ ሰዎች ተመልሰው ነበር። እነዚህን ሰዎች ሄዳችሁ ግደላል አሉ። ነቢ ስላ ስለ መግደል ሊኖርባቸው ያስገድባቸው ነበር ጋለር እና እና ስለዚህ ያ ምን ከሆነ ነው ከተባለ እንደገና በክፉ ላይ ሆኖ ሳለ ሙስሊሞችን ለመዋጋት ከመጣ ነው። አንድን ካህሪ እንዴት እንደምንዋጋማ በቁርአን ህግ ያስቀምጣል። ወቃቴፊሰቢልላ አለ መ ም እነዚያ በአላህ መንገድ ላይ የሚጋደሏችሁን ተጋደሏቸው የሚዋጓችሁን ተዋጓቸዋል። ስለዚህ ልዋጋ የመጣ መልሶ እንደገና መክፈሯ ነው። መልሶ እንደገና ሙስሊሞችን ዋጋ ለሆነ ተወክ ከፈተ የዛኔ ከራሱ መከላከል በሚለው የዛኔ ዋጋ። ይህ እንዳለሆኑ ክርስቲያን ሰዎች ይህን ሲያመጡ ጊዜ ልክ በነሱ መጽሐፍ ላይ ይህ ነገር የሌለ ይመስላችኋል። በደንብ በአድርጎ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ እግዚአብሔር እኔ የካደ ሰው ቀጥቅጣችሁ ግደሉት ብሏል። አሁን ማሳያችሁ፣ ቀጥቅጣችሁ ግደሉት ብሏል። አይ እኔ ጠየቁ ስለ ነብዩ ብቻ ስለ እንትን ነው እንጂ አንተ አይደለም። ኮሜንት ላይ ቅድም ስትጠይቅ ልጅቱ አንድ ክርስቲያን ላይ ስትጽፍ ስለነበረ ነው። ክርስቲያኖች እንዳያጠቅም አብሽራንተ አርና ቅዱሳኖች አሁን ተከታተሉ እሺ። ጌታ ሰዎች እንደዚህ ስሏቸው እግዚአብሔር እኔን የሰደበን ሰው ቅጥቅጣቸው ግደሉት ይሆናል። ከእኔ ውጭ ለሌላ አካል በቃ እኔ ልውረድና ስለዛ አውሩ። በቃ እኔ ልጠይቅ ቅባት ክርስቲያኖች ካላቸው ተከታተሉ። የፍቅር ሀይ ሃይማኖት ነው ብለው ይነግሯቸዋል። አደላ ነገር ግን የፍቅር ሃይማኖት ከሆነ እኛ መግደል አናምንም። እግዚአብሔርን ቢሳደብ እናንተ ግን መሐመድን ተሳደበ አላህን ተሳደበ ብላቸው አንድ ሰው ግደሉት ትላላቸው። እኛ ናለም አንድ ካፊር መቶ ቢሳደብ ላ ግደሉት የሚደግ የለም በታቸዋን ል አንድ ካፊር መቶ ቢሳደብ አላ መክተኛ ያው እና ግን እግዚአብሔር ምን አለ እዚህ ጋር ከተባለ፣ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበርም ሁሉ ይውገሩት። ነጻተኛ ወይንም የሀገር ልጅ ቢሆን የእግዚአብሔርን ስም የሰደበ በሰደበ ጊዜ ይገደላል። አያቸው አይደለ። ስለዚህ እግዚአብሔርን እኔን የሰደበን ሰው ግደሉት ብሏል። ግደሉት ከእግዚአብሔር ውጭ ለሌላ አካል የሚሰዋ ሰው ፈጽሞ ይገደላል። ይህን እናትና አባትን የሰደበ ይገደል ይላል። መጽሐፍ ቅዱስ ላይ የጌታ ሰው ምን ትላላቸው? አባት ሆነ ወይም እናትን የሚሰድብ እንድለሳያቸው እናትና አባትን የሰደበ ይገደል ይታያቸዋል፣ ቅዱሳን አባቱን ነው ወይም እናትን የሚሰድብ ፈጽሞ ይገደል ይገኝት አንድ ሰው እናትና አባቱን ገልመት ሰደብ ካደረገ ግደሉት ብሏል እግዚአብሔር። ምን ትላላችሁ? ማንኛውም በጣም በርካታ አናቅጾች አሉ። የእምነት ነፃነት የለም።